አቶ ጌታቸው የብልጽግና መንግስት ዶክተር አብይ አህመድ በኤርትራ ላይ ጦርነት ሊከፍት እንደሚችል ፍንጭ ሰጡ። የቀድሞው የትግራይ ጊዜያዊ አስተዳደር ፕሬዝዳንትና የጠቅላይ ሚኒስትር አብይ አህመድ ምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ የትግራይ ሕዝብ ራሱን በራሱ የማስተዳደር መብቱና ወደፊት ለመገንጠል የሚያስገድዱ ሁኔታዎች ቢፈጠሩ የመገንጠል መብቱ ተከብሮለት ማየት እንደሚመኙ ከቀድሞው የሮይተርስ እና ሲኤንኤ ጋዜጠኛ ጂምስ ቴማን ጋር ባደረጉት ቃለምልልስ ላይ ተናግረዋል። ጌታቸው በዚሁ ቃለምልልሳቸው የህወሓት የቀድሞ ጓዶቼ ከኤርትራ ጋር በመቀናጀት በድጋሚ በትግራይ ጦርነት ለመቀስቀስ የሚያደርጉትን ሙከራ እስከ መጨረሻው እፋለሟቸዋለሁ በማለት አቋማቸውን ገልጸዋል። የኤርትራ መንግስት ፍላጎት የህወሓት ሰዎችን እና የፋኖ ታጣቂዎችን ተጠቅሞ ኢትዮጵያን ማበጣበጥ ነው ያሉት ጌታቸው በትግራይ ላይ ኃይል መጠቀም እንደማያስፈልግ ለማሳመን ከፌዴራል መንግስቱ ጋር መስራት እንደሚቀጥሉም አስረድተዋል። አቶ ጌታቸው ረዳ የአሰብን ወደብ ማስመለስም ትክክለኛና ተገቢ ነገር ነው በማለት ነው የተናገሩ። ጌታቸው አሁን ከብልጽግና ጋር ከሆኑ በኋላ ይህም ቢናገሩም በቀድሞ የኢህአዴግ ውስጥ በነበሩበት ሰዓት የመንግስት ኮሚኒኬሽን ኃላፊ በነበሩበት ሰዓት ከወደብ ጋር በተገናኘ ለተነሳላቸው ጥያቄ እንዲህ ነበር የመለሱት ወደብን በሚመለከት የነበረው ግንዛቤ ላለፉት መቶ ዓመታት ውስጥ ለሰላሳ ዓመታት ያክል ትውልድ ገብረን ወደብ ተጠቅመን ነበረ ግን ይሄ ትውልድ መገበር ማቆም መቻል አለበት። ስለዚህ ወደቦቻችን ወደ መጠቀም ካለብን ገንዘብ እንገብር ትውልድና አደን የሚል አቋም ነው የነበረው። ስለዚህ ትውልድ አደነን ገንዘብ እየገበርን ወደ መጠቀም በመቻላችን ኢትዮጵያ ውስጥ እጅግ ከፍተኛ የሚባሉ ለውጦችን ማስመዝገብ እንደቻል ያለፉት 24 ዓመታት ውጤቶች የሚያሳምኑ ይሆናሉ። ስለዚህ በዋናነት በኢትዮጵያ በኢህአዴግ የሚመራው ኢትዮጵያ መንግስት ትኩረቱ ሪል ስቴት የማሳደድ ጉዳይ አይደለም ቁራጭ መሬት ላይ እንታስ ላንት ያውስጥ ገብቶ ህዝቦችን የመማገድ ጉዳይ አይደለም። በዋናነት ፍላጎቱ በዲፕሎማሲያና በሰላማዊ መንገድ ወደ አካባቢ ውህደትም እየተሸጋገርን ባለበት ሁኔታ እያደገች ያለች ኢትዮጵያ ሻቢያ ከኢትዮጵያ ጋር ጦርነት ቢገጥም ጦርነት ከኤርትራ ራቅ አድርጎ በደቡባዊ የትግራይ ክፍል በራያ ቢሆንለት፣ ደግሞ አማራ ክልል ላይ ለማድረግ ነው። ይህ እንዳይሳካ እኔ ሁለንተናዊ ትግል አደርጋለሁ በማለት ነው የተናገሩት አቶ ጌታቸው ኤርትራን ኤርትራውያን በጣም ብልሆች ናቸው። የፌዴራል መንግስትን በቀጥታ የመዋጋት የሰው ኃይል ብልጫ እንደሌላቸው ያውቃሉ። ስለዚህ ሀገሪቱን ለማናጋት በድንበራቸው ማዶ ያሉ ጠቃሚ ሞኞችን መጠቀም ይፈልጋሉ። አሁን ያለው የህወሓት አመራር ለማድረግ እየሞከረ ያለውም ከፌዴራል መንግስት ይመጣል ብሎ ከሚያስቡት እውነተኛ ወይም ምናባዊ ስጋት ራሳቸውን ለማዳን ከኤርትራውያን ጋር ህብረት መፍጠር ይቻል እንደሆነ ማየት ነው ብለዋል። ወደ ጌታቸው ረዳ ኢንተርቪው ስንመለስ ማንም ወደደው ወይም ጠላው ጠቅላይ ሚኒስትር ዶክተር አብይ አህመድ ወደዱትም ጠሉትም ከ135 ሚሊዮን በላይ የሆነው የኢትዮጵያ ህዝብ የባህር በር ተዘግቶበት መውጫ መግቢያ እየለመነ አይኖርም መኖርም የለበትም በማለት ነው በትናንቱ ቃለ መጠየቅ ላይ የተናገሩት። ጋዜጠኛው አሁን ባለው ሁኔታ በኤርትራና በህወሓት አመራር መካከል ያለው ግንኙነት ምን ይመስላል ብሎ ሲጠይቃቸውም አቶ ጌታቸው ሰፋ ያለ ምላሽ ሰጥተዋል። የጊዜያዊ አስተዳደር ፕሬዚዳንት በነበርኩበት ወቅት ከኤርትራውያን ጋር ግንኙነት ጀምሬ ነበር። ተስፋዬም ሌላ ዙር ጦርነት በትግራይ ላይ እንዳይከሰት መከላከል ነበር። ምክንያቱም ለትግራይ ህዝብ የማይሽር ጠባሳ እንደሚተው ነበር የማየው በማለት ነው ያብራሩት አቶ ጌታቸው ረዳ በዚህ አርባ አምስት ደቂቃ በቀጠለው በዘለቀው ውይይታቸውም በርካታ ነጥቦችን ነው ያነሱት። የኢትዮጵያ የቅርብ የኢትዮጵያ የቅርብ ጊዜ ፖለቲካ ውስብስብ ፈጣንና ብዙ ያልተጠበቁ ክስተቶች የታዩበትም ጭምር ነው። በዚህ የፖለቲካ መድረክ ላይ እንደ አቶ ጌታቸው ረዳ ማዕከላዊና አወዛጋቢ ሚና የተጫወቱ ጥቂት ሰዎች ብቻ ናቸው። ቃለ መጠይቁም ሲቀጥል አቶ ጌታቸው ከዚህ በፊት በግልጽ ተናግረው የማያውቋቸውን ጉዳዮችም አንስተዋል። በትግራይ የነበረውን የጦርነት ውድቀት፣ ከቀድሞ የትግል ጓደኞቻቸው ጋር የተፈጠረውን መራር ፍቺ እና ከሁሉም በላይ ደግሞ ቀሪው የህወሓት አመራር ከኤርትራ ጋር እየፈጠረው ነው ያሉትን አዲስ አደገኛ ግንኙነት በተመለከተም አስደንጋጭ ትንታኔ ነው የሰጡት። ቃለመጠየቁ ከግል ታሪካቸው የጀመረ ሲሆን ከዛም ቀጥሎ በርካታ ጉዳዮችን አንስቷል። አቶ ጌታቸው ስለ ታላቁ የህዳሴ ግድብም ሲጠየቁ የግድቡን ስኬት ከኢኮኖሚያዊ ፋይዳው በላይ እንደሆነም አስረድተዋል። የህዳሴ ግድብ ትልቅ ስኬት በአባይ ላይ ሊገነባ የሚችለውን ትልቁን ግድብም የውጭ የገንዘብ ድጋፍ ሳይንጠይቅ በራሳችን መገንባታችን ነው። ይህም ለዓለም አቀፉ ማህበረሰብ ከዚህ በኋላ ከዚህ ያነሱ ፕሮጀክቶችን እንዳንሰራ ልትከለክሉን አትችሉም የሚል ግልጽ መልእክት ያስተላልፋል ብለዋል እዚህ ላይ አቶ ጌታቸው ሁለት ወሳኝ ነጥቦችን አንስተዋል የኢኮኖሚ ድል እና የሳይኮሎጂ ድል በማለት ስለ ግብፅ የታሪክ መብት ጥያቄም ሲናገሩም ይህ መከራከሪያ ከጂኦግራፊ ከጤና ማስተሳሰብ እና ከፍትህ ጋር የሚጋጭ ነው በማለት ነው የገለጹት። ነገር ግን የኢትዮጵያን ፍላጎት ግብፃውያን መጉዳት ሳይሆን ፍትሃዊ የውሃ ክፍፍል እንዲኖር ነው ሲሉም አስረድተዋል። የሚገርመው ሲሉም ያክላሉ ሱዳን ከግድቡ ተጠቃሚ እንደምትሆን በተለይ በደለል ቅነሳና በውሃ ቁጥጥር በሚሊዮን ሄክታር መሬት ተጨማሪ ምርት ማምረት እንደምትችልም ነው የገለጹት። የእምነት ክህደት ቃሉ፣ የጦርነት ስህተቶችና የፕሪቶሪያ ውሳኔ በተነሳም ምላሽ ሰጥተዋል። አቶ ጌታቸው በቃለ መጠይቁ ላይ የፕሪቶሪያን ስምምነት የፈረም ነው የፖለቲካ አመራሩ እኔን ጨምሮ ትልቅ ስህተት ውስጥ ስለገባን ነገሮች ከቁጥጥር ውጭ ስለሆኑ ነው ስለ ጦርነት አካሄድም ብዙ የተሳሳቱ ስሌቶችን ሰርተናል በማለት አክለዋል። ይህ ትልቅ የእምነት ገደድ ቃል ነው። የጦርነቱ ሽንፈት የውጊያ ጀግንነት እጦት ሳይሆን የፖለቲካ አመራሩ ስህተት ውጤት መሆኑንም በግልጽ አምነዋል። ከዚህ በላይ የውሳኔውን አስገዳጅነት ለማሳየትም እንድ ልብ የሚሰብር ታሪክትም ተናግረዋል። ወደ ፕሪቶሪያ ከመሄዳቸው በፊት በነበሩት 64 የጦርነት ቀጠና ከሞሞት ከሞቱት ሰዎች ቁጥር እጥፍ የሚሆኑት ድርድሩ ተጀምሮ ስምምነቱ እስኪፈረም በነበሩት አስር ቀናት ውስጥ ብቻ እንዳለቁም ገልጸዋል። ይህ የሚያሳየው የሰላም ስምምነቱ አማራጭ የሌለው እና የትግራይን ሕዝብ ከሙሉ ጥፋት ለመታደግ የተወሰደ የመጨረሻ እርምጃ እንደነበረም ነው ያነሱት። መራራው ፍቺ የትግል ጓዶችን እስከ መጨረሻውም እታገላቸዋለሁ ብለዋል። አቶ ጌታቸው የህወሓት አመራር ሁሉንም ነገር የሚቆጣጠር የቆየ ባህል አለው ያሉ ሲሆን፣ እነሱ የሚፈልጉትን መመካከር ሳይሆን ማዘዝ ነው። እኔ ፕሬዚዳንት ሆኜ ሳለ ከትንሽ ቀበሌ አስተዳዳሪ ሹመት ጀምሮ ሁሉንም ነገር እነሱ ሊወስኑ ይፈልጉ ነበር በማለትም ስለ ሁነቱ አብራርተዋል። ይህ የስልጣን ሽኩቻ ጊዜያዊ አስተዳደሩ ከፌዴራል መንግስትና ከዓለም አቀፉ ማህበረሰብ ጋር የሚያደርገውን ግንኙነት እንዲያከናውን እና እንዲበላሽ እንዳደረጉትን አንስተዋል። አሁን ያለው የህወሓት አመራር ለማድረግ እየሞከረ ያለውም ከፌደራል መንግስት ይመጣል ብለው ከሚያስቡት እውነተኛ ወይም ምናባዊ ስጋት ራሳቸውን ለማዳን ከኤርትራውያን ጋር ህብረት መፍጠር ይቻል እንደሆነ ማየት ነው ብለዋል። ይህንን አልፈልግም። ለዚህ ነው የቀድሞ የትግል ጓዶችን ከመጨረሻው ጠግ ድረስ የምታገላቸው። ምክንያቱም እነሱ ለማድረግ እየሞከሩ ያሉት የፌደራል መንግስት በትግራይ ውስጥ ሊኖረው የሚችለውን ማንኛውም ጦርነት ወይም ግጭት ወደ ትግራይ መጋበዝ ነው ብለዋል። ይህ ደግሞ የሚሆነው በትግራይ ህዝብ መስዋዕትነት ነው። በእህቶቼ፣ በወንድሞቼ፣ በወላጆቼ መስዋዕትነት ነው ብለዋል።

የአቶ ጌታቸው ረዳ ቃለ መጠይቅ በኢትዮጵያ ፖለቲካ ውስጥ ቋሚ ወዳጅም ጠላትም እንደሌለ እና የትናንቱ የትግል አጋር የነገው ባላንጣ ሊሆን እንደሚችል በድጋሚ ያሳየ ክስተት ነው። የተባለለት የዚህ ያልተቋጨ ድራማ ቀጣይ ምዕራፍ ምን ይዞ እንደሚመጣ ጊዜ የሚፈጀውም ነው የሚሆነው። አቶ ጌታቸው ከጦርነቱ ፍጻሜ በኋላ ከዋት የቀድሞ አመራሮች ጋር የነበራቸውን አለመግባባትም ሲያብራሩ አመራሩ መውሰድ የነበረበት ብለው የሚያምኑትን ነገሮችም ተናግረዋል። እርሳቸው ሲናገሩ የህወት አመራር ከስህተቱ የማይማር መሆኑን ገልጸው ትክክለኛው ነገር መሆን የነበረበት ግን አምስታችንም ማለትም የስራ አስፈጻሚ ኮሚቴ አባላት ለፈጸምነው ውድቀት ህዝቡን በይፋ ይቅርታ ጠይቀን ከፖለቲካው መድረክ መሰናበት ነበረብን ብዬ አጥብቄ ስከራክር ነበር ብለዋል። ይህንን ሲሉ ይቅርታው መቅረብ የነበረበትም ለትግራይ ህዝብ እንደሆነና አመራሮቹም ስልጣናቸውን መልቀቅ እንደነበረባቸው አቶ ጌታቸው ረዳ 45 ደቂቃ በቆየው ንግግራቸው ተናግረዋል።